በቤተ ክርስቲያናችን አራት አይነት ደስታ አለ፦ የቀበሮ ደስታ፣ የሰይጣን ደስታ፣ የእረኞች ደስታና የመላእክት ደስታ። እስቲ እያንዳንዱን ዝርዝር በጥቂቱ ለማየት እንሞክር። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈ መልእክቱ ምዕራፍ አምስት ጀምሮ ከቁጥር 22 ስናነብ የመንፈስ ፍሬዎችን ዘጠኝ ናቸው ዘርዝሮ ይነግረናል። ከዘጠኙ የመንፈስ ፍሬዎች መካከል አንደኛው ደስታ ነው። ደስታ በአራት ይከፈላል። አንደኛው ደስታ የቀበሮ ደስታ ነው። ቀበሮ ምንድን ነው የሚያስደስታት? ካለን ጣዝማማር ትወዳለች። በቀዳዳዋ ውስጥ ጣዝማማር አይታ እሱን በማየት እጅግ ትዘል ትዘል ትዘልና ደስታዋን ደስተዋን በዝላይ ጨርሳ ጎንበስ ስትል ቀዳዳው ከማነሱ የተነሳ ይጠፋበታል። የቀበሮ ደስታ በዝላይ የሚጠፋ ማለት ነው። ወደኛ ሕይወት ስናመጣው የቀበሮ ደስታ ያለን በርካታ ሰዎች አለን። በመብል በመጠጥ፣ በሚያልፉ ነገሮች ደስታችንን ጨርሰን መንፈሳዊ ደስታ ላይ ምንጎድል ያ ደስታ ያ ምድራዊ ጊዜያዊ ነገር ሲያልቅብን የምናዝን አንገት የምንደፋ በዓላትን በመብል ብቻ ምናከብር፣ በዓላትን ስለተበላው ስለተጠጣው ስለተጠመቀው ነገር ብቻ መስፈርት የምናወጣላቸው በርካታ በዓላት አሉና ይሄ የቀበሮው ደስታ ይባላል። በዓላት የሚከበሩት መጀመሪያ መንፈሳዊ ስሜታቸው ሳይለቅ ነው። አንድ ሰው ፋሲካን ሲያከብር መስቀልን ሲያከብር በስጋው ደሙ፣ በዝማሬ በእግዚአብሔር ቃል እንጂ በመብል ብቻ አይደለም አለ። ለዚያ ደስታው የቀበሮ ደስታ ይሆናል ማለት ነው። የቀበሮ ደስታ ደግሞ ጊዜያዊ ደስታ ነው። ተበልቶ ተጠጥቶ አለቀ በቃ። ጠዋት በልተን ከሰዓት ያስደግመናል። ምድራዊ ደስታም እንደዚሁ ነው ማለት ነው። ስለዚህ ከቀበሮ ደስቶላችንም እንጠበቅ። ሁለተኛው የዲያብሎስ ደስታ ነው። በምንድነው የሚደሰት ካለን፣ ይሄ አዲስ ነገር አይደለም። የሰው መጥፋት ከእግዚአብሔር መለየት በኃጢአት መውደቅ ለዲያብሎስ ደስታው ነው። ሰው ከእግዚአብሔር ተለይቶ በሃይማኖት ክዶ ከእግዚአብሔር ማንነት ወጥቶ ሲቅበዘበዝ ዲያብሎስ በዚህ ደስ ይሰኛል ማለት ነው። አንዳንድ ሰዎችም ይሄን ደስታ የሚጋሩ ሰዎች አሉ። በወንድማቸው ውድቀት በወንድማቸው መገፋት የትላንቱ ክብር በውርደት ተቀይሮ ሲያለቅስ ማየት ደስታ የሚሰጣቸው አንዳንድ አካላት አሉ። ይህ ሰይጣን ደስታ ይባላል ማለት ነው። ወንድምን ሲያዝን አይቶ አብሮ ማዘን፣ ሲደሰት አይቶ አብሮ መደሰት እንጂ በሐዘኑ መሳለቅ፣ በሐዘኑ መሳቅ ሰይጣናዊ ደስታ ይባላል። ከዚህ ደስታ ውስጥ ያለን ሰዎች ራሳችንን ገለል በማድረግ ምን ላይ ነኝ የሚለውን ነገር እንድታዩበት ለማለት ነው። ሶስተኛው ደስታ የእረኞች ደስታ ነው። እረኛ ምን ያስደስተዋል ብንል የጠፋው በጉ ሲገኝ ነው፣ አይደለም? ዘጠና ዘጠኝ መቶ በጎች ቢኖሩት ከመቶ አንዱ ቢጠፋ ዘጠና ዘጠኙን ምድረ በዳ ትቶ አንዱን ይፈልጋል ብሎ ጌታችን እንደነገረን ባንዱ የበግ መገኘት በርካታ ደስታን ያደርጋል እና የረኛ ደስታ የጠፋው በግ ሲገኝ እንደሆነ ሁሉ እውነተኛ ደስታ ወይም የረኛ ደስታ እንደሰው አለው ማለት ወድቆ በነበረው ወንድሙ ትንሣኤ ኃጢአት ሰርቶ በነበረው ወንድሙ ንስሐ የሚደሰሰው የእረኞች ደስታ አለ ይባላል ማለት ነው። በርካታ ወንድመቶቻችን ከቤተ ክርስቲያን ውጭ ናቸው። ንስሐ ገብተው ሲመለሱ ደስ የምንሰኝ ከሆነ፣ የነሱ መነሳት የኛ ደስታ ከሆነ እውነትም የእረኞች ደስታ ይባላል ማለት ነው። ክርስቶስ ደግሞ እረኛችን ነው። ስለዚህ የክርስቶስ ደስታ ነው በሌላ ቋንቋ ማለት ነው። ክርስቶስ በኛ መነሳት ይደሰታል፣ በኛ መውደቅ ያዝናል። የእኛን ትንሣኤ፣ የእኛን ንስሐ መግባት፣ የኛ ወደሱ መቅረብ ሁልጊዜ ይሻል፤ በመቅረባችንም ደስ ይሰኛል እና በወንድሙ ትንሣኤ፣ በወንድሙ ክብር ማግኘት በወንድሙ ከፍ ከፍ ማለት የሚደሰስ ሰው ክርስቶስን ይመስላል ማለት ነው። ይህንን ደስታ አጽንተን መያዝ ይገባናል ሁላችንም። አራተኛውና የመጨረሻው የመላእክት ደስታ ነው። መላእክትን ምንድን ነው የሚያስደስታቸው ብንል መብል፣ መጠጥ፣ ልብስ፣ ጫማ፣ ምድራዊ ፈቃድ አይደለም። የመላእክት ደስታቸው እግዚአብሔር ብቻ ነው። መብላቸውም፣ መጠጣቸውም፣ ክብራቸውም፣ ሞገሳቸውም፣ ረፍታቸውም እግዚአብሔር ብቻ ነው አይደል? ሌላ የሚሹት አንዳሽ ምድራዊ ጥቅም የለም እና የመላእክት ደስታ እግዚአብሔር እንደሆነ ደስታውን በእግዚአብሔር ያደረገ ፈጽሞ የሚነጥቀው የለም። የዮሐንስ ወንጌል ምዕራፍ 16 የምታነቡት ወፈሳክሙኒ አልቦ ዘይሃይደክሙ ደስታቸው የሚወፍድባችሁ የለም ብሎ ነግሮናል። ያ ደስታ ማኖ ክርስቶስ ነው። በክርስቶስ የሚደሰት ሰው ማንም ነጣቂ የለውም። ምክንያቱም አሁን በልብስም በመብልም በመጠጥም በምድራዊ ነገር የምንደሰት ደሰት ምን አላቂ ነገር ነው። ሰው በመጠጥ ልደሰት ቢል ትርፉ ጸጸት ነው። በዝሙት ልደሰት ቢል አሁንም ትርፉ ጸጸት ነው። በክርስቶስ ልደሰት ካለ ግን ማን ይነጥቀዋል? ክርስቶስ የማይነጠቅ ደስታችን ስለሆነና እና ሁለቱን የመላእክት ደስታና የእረኞችን ደስታ አጽንተን መያዝ ይጠበቅብናል። በክርስቶስ የተደሰቱ ሰዎች ሰይፍ ቢመዘዝባቸው ደስታቸውን የነጠቃቸው የለም፣ እንደነቅዱስ ጊዮርጊስ እንደነ ቅድስት አርሴማ። በክርስቶስ የተደሰቱ ሰዎች በምድራዊ ሀብት ልባቸው አልተሰረቀም። በክርስቶስ ተማርኮ ለዘላለም ለክርስቶስ ሙሽራ ሆነው ኖረዋል እና በክርስቶስ መደሰት ትልቅ ሀብት ስለሆነ የመላእክትን ደስታ ልንጋራው ይገባል ማለት ነው። አዲስ ነገር ካገኛችሁ ሰብስክራይብ አድርጉ። ጥያቄም ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ስላዳመጣችሁ ያመሰግናለሁ። ሰዋት ለእግዚአብሔር ወለ ወላዲት ድንግል ወለ መስቀሉ ክቡር።